እንደምን አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከስጋ ጋር በፍጹም መመገብ የሌለባችሁ ከስጋ ጋር አንድ ላይ የማይሄዱ ምግቦችን ከስጋ ጋር አንድ ላይ መመገብ ያለባችሁ ምግቦችን ከስጋ ጋር አንድ ላይ የማይሄዱ ምግቦችን ስትመገቡ ምን ሊከሰት እንደሚችል እንዲሁም ደግሞ ስጋን ጤናማ በሆነ መልኩ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 የምግብ መጠንን መቆጣጠር ብቻ አይደለም። ከስጋ ጋር ምን እንደምትበሉ ማወቅም ጭምር ወሳኝ ነው። ከስጋ ጋር የሚበሉ አንዳንድ ምግቦች የምግብ መፈጨትን፣ ንጥረ ምግቦችን መውሰድን ወይም ደግሞ መምጠጥን ወይም አጠቃላይ ጤናን ሊጎዱ ይችላሉ። ከስጋ ጋር መጥፎ የሆኑ የምግብ ውህዶች ለምን ችግር እንዳለባቸው እናም ስጋን ጤናማ በሆነ መንገድ እንዴት መመገብ እንደምትችሉ በዝርዝር እነግራችኋለሁኝ በቅድሚያ ከስጋ ጋር አንድ ላይ የማይሄዱ መመገብ የሌለባችሁን የምግብ ጥምረቶችን ልንገራችሁ። አንደኛ ስጋ እናም የወተት ተዋጽኦችን ነው። ለምሳሌ እንደ እርጎ፣ ወተትና አይብን ማለት ነው። ለምን መጥፎ ሆነ? ሁለቱም ስጋ እናም የወተት ተዋጽኦች በፕሮቲን የበለጸጉ ምግቦች ሲሆኑ የተለያዩ የምግብ መፈጨት ኤንዛይሞችን ይፈልጋሉ ስጋ አሲዳማ ሲሆን የወተት ተዋጽኦዎች ደግሞ ይበልጥ አልካላይ ናቸው። አብሮ ሲበሉ የምግብ መፈጨትን ሊያዘገዩ፣ ኢንፍላሜሽንን ሊያስከትሉ ወይም ደግሞ እንደ የምግብ አለመፈጨት ወይም ጋዝ ያሉ የአንጀት ችግሮችን ሊጨምሩ ይችላሉ። የተሻለው አማራጭ ከወተት ነፃ የሆኑ ሾርባዎችን ተጠቀሙ። ሁለተኛ ስጋ እናም የተጣራ ካርቦሃይድሬትሶች ነው። ለምሳሌ እንደ ነጭ ዳቦ፣ ፓስታ ያሉ ካርቦሃይድሬትሶችን ይህ ለምን መጥፎ ሆነ? ይህ ጥምረት እጅግ በጣም ብዙ ካሎሪ ያለው ሲሆን የደም ስኳር መጨመር፣ የኢንሱሊን ሬዚስታንስ እና የስብ ክምችትን ሊያስከትል ይችላል። የተጣራ ካርቦሃይድሬትስ በፍጥነት የሚፈጩ ሲሆኑ ስጋ ደግሞ ረዘም ያለ ጊዜን ይወስዳል። ይህም የምግብ መፈጨት አለመመጣጠንን ያስከትላል። ለምሳሌ ስቴክን ከጥብስ ጋር፣ የስጋ ፒዛን ከነጭ ዳቦ ጋር መመገብ የተሻለው አማራጭ ስጋን ከጥራጥሬዎች እንደ ኪንዋ፣ ቡናማ ሩዝ ወይም ደግሞ ከአትክልቶች ጋር ማጣመር የምግብ መፈጨትን ለማዘግየትናም የደም ስኳርን ለማረጋጋት ይረዳል። ሶስተኛ ስጋ እናም አልኮልን አንድ ላይ መጠቀም ነው። ይህ በተለይ በጣም የተለመደ ነው። ለምን መጥፎ ሆነ? አልኮል ጉበትን ያጨናንቃል፣ ይህም ስጋን ለመፍጨትም ኃላፊነት አለበት ጉበት ይህ ጥምረት በጉበትናም በምግብ መፍጫ ስርዓት ላይ ያለውን ጫናውን ይጨምረዋል። እናም ከጊዜ በኋላ ደካማ ንጥረ ምግቦችን መውሰድ እናም ስባማ የጉበት በሽታን ሊያስከትልም ይችላል። የተሻለው አማራጭ ከስጋ ምግቦች ጋር ውሃን፣ ከእጽዋት የተቀመመ ሻይ ወይም ደግሞ ኮምቡቻን መጠቀም ነው። አራተኛ ስጋ እና ፍራፍሬዎችን ነው፣ በተለይም የሲትረስ ፍራፍሬዎች ወይም ደግሞ ሐብሐብን ለምን መጥፎ ነው? ፍራፍሬዎች በፍጥነት የሚፈጩ ሲሆን በሆድ ውስጥ ለረጅም ጊዜ ከቆዩ የሚወኩ ናቸው። ስጋ ደግሞ ቀስ ብሎ የሚፈጭ ነው። አብረው ሲበሉ ፍራፍሬ በአንጀት ውስጥ ሊወካ ይችላል። ይህም እንደ የሆድ መነፋት፣ ጋዝ ወይም ደግሞ ምቾት ማጣትን ሊያስከትል ይችላል። የተሻለው አማራጭ ፍራፍሬዎችን ከስጋ በፊት ቢያንስ ከሰላሳ 30 እስከ 60 ደቂቃዎች በፊት ወይም ደግሞ ከስጋ በኋላ ከሁለት ሰዓታት በኋላ መመገብ ነው። አምስተኛ ደግሞ ስጋ እናም ከፍተኛ ስታርች የሆኑ ምግቦች ናቸው። ለምሳሌ እንደ ድንች እናም በቆሎ። ለምን መጥፎ ሆነ? ስጋ ለመፈጨት አሲዳማ ሁኔታዎችን ይፈልጋል፣ ስታርች ደግሞ አልካላይን ኢንዛይሞችን ይፈልጋል። እነዚህን ማዋሃድ የምግብ መፈጨት ኢንዛይሞችን ሊያጠፋ ይችላል። ይህም ያልተሟላ የምግብ መፈጨት እናም የአንጀት ውስጥ ፍላትን ሊያስከትል ይችላል። የተሻለው አማራጭ ስታርቹን ስታርች ከሌላቸው አትክልቶች እንደ ብሮኮሊ ቦለቄ ወይም ደግሞ በስፒናች መተካት ይመረጣል። ስድስተኛ ቀይ ስጋ እናም ስኳርን አንድ ላይ መመገብ ነው። ለምን መጥፎ ሆነ? ይህ ጥምረት ኢንፍላሜሽንን ያበረታታል፣ የኢንሱሊን ሬዚስታንስ አደጋን ይጨምራል እናም ከፍተኛ የኦክሲዲቲቭ ስትረስንም ይፈጥራል በተጨማሪም አትሮስክለሮሲስ ወይም ደግሞ የደሞሳጅ ቧንቧዎች መጥበብን ወይም ደግሞ መዘጋትንም ሊያባብሰው ይችላል። የተሻለው አማራጭ ቅመማ ቅመሞችን፣ ቆምጣጤ ላይ የተመሰረተ ማሪናዶችን ወይም ደግሞ እጽዋትን ለጣዕም ወይም ደግሞ ለማጣፈጫ መጠቀም ይመከራል ማለት ነው። ስለዚህ ስጋን ከነነዚህ ጥምረቶች ጋር በፍጹም አትመገቡ። ታዲያ ስጋን ጤናማ በሆነ መንገድ እንዴት መመገብ እንደምትችሉ ደግሞ እነግራችኋለሁኝ። አንደኛ ትክክለኛውን የስጋ አይነትን መምረጥ ነው። ዘንበል ያሉ ወይም ደግሞ ስስ የስጋ አይነቶችን እንደ ቺክን ብረስት ዘንበል ያለ ወይም ደግሞ ስስ የበሬ ስጋ እናም አሳን ምረጡ። ከተሻለ በግጦሽ ያደጉትንም ምረጡ። በውስጣቸው ባሉ የመከላከያ ንጥረ እናም ናይትሬትሶች ምክንያት የተቀነባበሩ ስጋዎችን እንደ ቋሊማ፣ ቤክን እናም ዴሊ ስጋዎችን ገድቡ። ሁለተኛ የምግብ መጠንን ተቆጣጠሩ። በአንድ ምግብ ከ እስከ ስድስት አውንስ ያክል በግምት የእጃችሁ መዳፊ ያክልን መመገብ ነው። ከመጠን በላይ ስጋ የምግብ መፈጨትን ሊያጨናንቅ እናም የረጅም ጊዜ የጤና አደጋዎችንም ሊጨምር ይችላል። ሶስተኛ በትክክለኛው መንገድ ማብሰል ነው። መጥበስ ወይም ደግሞ በጣም ማቃጠልን ማስወገድ ነው። ይህ ጎጂ ውዶችን ለምሳሌ ችስኤስ እናም ፒኤችስን ይፈጥራል። በእንፋሎት ማብሰል ወይም ደግሞ ጤናማ ዘይቶችን እንደ የወይራ ዘይት በመጠቀም ማብሰል ይመረጣል። አራተኛ ስጋን ከአትክልት ጋር ተመገቡ። አትክልቶች በፋይበር በቫይታሚኖችና በኢንዛይሞች የበለጸጉ ሲሆን ይህም የምግብ መፈጨትን ይረዳል። ቅጠላማ አትክልቶች፣ የሲትረስ አትክልቶች እንደ ብሮኮሊ እናም የክሩሲፈረስ አትክልቶች እንደ ብሮኮሊ ጥሩ ጥምረት ናቸው። አምስተኛ ቅመማ ቅመሞችን እናም እጽዋትን ተጠቀሙ። እንደ እርድ ነጭ ሽንኩርት፣ ዝንጅብል፣ ቁንዶ በርበሬ፣ ከሙን እናም ሮዝመሪ ኢንፍላሜሽንን ሊቀንሱ እናም የምግብ መፈጨትን ሊያሻሽሉም ይችላሉ። እንዲሁም የሾርባዎች ጣዕምንም ይጨምራሉ። ለማጣፈጥ እነዚህን ቅመሞችን ተጠቀሙ። ስድስተኛ በደንብ አኝኩ። ለመዋጥ አትቸኩሉ። በትክክለኛ ማኘክ የምግብ መፈጨት ሂደትን ያስጀምረዋል። ቶሎ በዝግታ መመገብ ሰውነታችን ስጋን በተሻለ ሁኔታ እንዲፈጭናም የጥጋብ ምልክቶችንም እንዲያውቅ ይረዳል ማለት ነው። ቶሎ ቶሎ መዋጥም አስፈላጊ አይደለም። ሰባተኛ የስጋ ለውጥን አድርጉ። ቀይ ስጋን በየቀኑ አትብሉ፣ በመካከላቸው ለዋውጡ። ለምሳሌ እንደ አሳ እንደ ሳልምንናም ሰርዲንን በኦሜጋ ስሪ ፋቲያሲድም የበለጸጉ ናቸው። የዶሮ ስጋን ቦለቄ ወይም ደግሞ በእጽዋት ላይ የተመሰረቱ ፕሮቲኖችንም ተጠቀሙ። በአንዳንድ ቀናት ማለት ነው፣ ግዴታ ያስፈልጋል። ስምንተኛ ደግሞ የምግብ መፈጨትንም ደግፉ። ከምግብ በኋላ ሙቅ ውሃ ወይም ደግሞ ከእጽዋት የተቀመመ ሻይ እንደ ፔፐርመንት ወይም ደግሞ የዝንጅብል ሻይን ጠጡ። ከስጋ የበዛባቸው ምግቦች በኋላ የሆድ ኢንፍላሜሽን ካጋጠማችሁ የምግብ መፈጨት ኢንዛይሞችን ወይም ደግሞ ፕሮባዮቲክስን ማሰብ ያስፈልጋል። ስለዚህ ስጋን በጤናማ መልኩ ለመመገብ እነዚህን ማድረግ አለባችሁ ማለት ነው። ስጋን ከትክክለኛ ምግቦች ጋር ማጣመር ጣዕምን ከማሳደግ ባለፈ የምግብ መፈጨትን ያሻሽላል፣ ንጥረ ምግቦችን መውሰድንም ያሳድጋል። እናም የረጅም ጊዜ ጤናንም ይደግፋል ማለት ነው። ታዲያ ከስጋ ጋር የሚሄዱ ምርጥ የምግብ ጥምረቶችን ደግሞ አሁን እነግራችኋለሁኝ። አንደኛ ስጋ እናም ስታርች የሌላቸው አትክልቶች ናቸው። ለምን ምርጥ ሆኑ? ስታርች የሌላቸው አትክልቶች በፋይበር፣ በኢንዛይሞች፣ በአንቲኦክሲዳንቶች እናም በውሃ የበለጸጉ ሲሆኑ የፕሮቲን መፈጨትንም ይረዳሉ። እናም በስጋ ላይ የተመሠረተ ምግብ ክብደትንም ይቀንሳሉ። በተጨማሪም የደም ስኳርን ለመቆጣጠር እናም የሆድ ድርቀትን ለመከላከልም ይረዳሉ። የስታርች የሌላቸው አትክልቶች ምሳሌዎች የምንላቸው እንደ ስፒናች፣ ብሮኮሊ፣ ጎመን፣ ቤል ፔፐርስ፣ ዝኩኒ፣ አስፓራጎስ፣ ብራሰልስ ስፕራውትስ፣ ጎመን፣ ሰላጣ እናም አበባ ጎመን ይጠቀሳሉ። ጥሩ የምግብ ሀሳቦች የምላቸው የተጠበሰ ድሮን ከተጠበሰ ብሮኮሊ እናም ከቤል ፔፐርስ ጋር ከቀይ ቤል ፔፐርስ ጋር መመገብ የተጋገረ ወይም ደግሞ የተጠበሰ ሳልመንን ከተጠበሰ ጎመን እናም ነጭ ሽንኩርት ጋር አንድ ላይ መጠቀም ትችላላችሁ። ሁለተኛ፣ ስጋ እናም ሙሉ እህሎች በመጠነኛ ማለት ነው። ሙሉ እህሎች ፋይበር፣ ቢ ቪታሚኖች እናም ቀስ ብለው የሚፈጩ ካርቦሃይድሬትስን ያቀርባሉ። ይህም ከፕሮቲንናም ከስብ የሚመጣውን የደም ስኳር መጨመር ሚዛናዊን ያደርጋሉ። ፋይበር ስጋ በሰውነታችሁ ውስጥ በቀላሉ እንዲንቀሳቀስ ይረዳል። የሙሉ እህሎች ወይም ደግሞ የሆል ግሬንስ ምሳሌዎች የምንላቸው እንደ ኪንዋ፣ ቡናማ ሩዝ፣ ገብስ እናም ሙሉ አጃ ይጠቀሳሉ። ጥሩ የምግብ ሀሳቦች ደግሞ ዶሮን ከቡናማ ሩዝ እናም ከተጠበሰ ዙኩኒ ጋር መጠቀም በጣም ጥሩ ነው። ሶስተኛ፣ ስጋ እናም ጤናማ ስብ ነው በሚዛን ወይም በመጠኑ ማለት ነው። ለምን ምርጥ ሆነ? አነስተኛ መጠን ያለው ጤናማ ስብ ንጥረ ምግቦችን መውሰድን በተለይም በስብ የሚሟሙ ቫይታሚኖችን እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኤ እናም ቫይታሚን ኬን ያሻሽላል። ጥጋብን ያሻሽላል እናም የሆርሞን ጤናንም ይደግፋል። የጤናማ ስብ ምሳሌዎች የምንላቸው የወይራ ዘይት፣ አቮካዶ፣ ለውዝ ሲልስ የምንላቸው ስብ የበዛበት አሳ እንደ ሳልመን ይጠቀሳሉ። ጥሩ የምግብ ሀሳቦች የምንላቸው ደግሞ የተጠበሰ ስቴክ ከአቮካዶ ሰላጣ ጋር ሳልመን ከወይራ ዘይት ጋር እናም ከቀጠላማ ከቅጠላማ አትክልቶች ጋር እናም ዶሮ ከተጠበሰ አትክልቶች ጋር ማጣመር ነው። አራተኛ ስጋ እናም የምግብ መፈጨት እጽዋትና ቅመሞችን አንድ ላይ መጠቀም ነው። ለምን ምርጥ ሆነ? እንደ ኩርኩሚን ዝንጅብል ነጭ ሽንኩርት እናም ከሙን ያሉ እጽዋትናም ቅመሞች የምግብ መፈጨትን ያሳድጋሉ ኢንፍላሜሽንን ይቀንሳሉ፣ እናም የበሰለ ስጋን ጎጂ ውጤቶችን ይቀንሳሉ። ለምሳሌ እንደ ሮዝመሪ፣ ሚንት፣ ቀረፋ፣ ኩርኩሚን ወይም ደግሞ እርድናም ነጭ ሽንኩርትና ዝንጅብልን ስጋን በምታበስሉበት ጊዜ መጠቀም በጣም ጥሩ ነው። አምስተኛ ስጋ እናም ፈርመንትድ ፉርስ የምንላቸው ናቸው። ለምን ምርጥ ሆነ? ፈርመንትድ ፉርስ የአንጀት ጤናንናም የምግብ መፈጨትን የሚደግፉ ፕሮባዮቲክስን ይዘዋል። ከስጋ ጋር በአነስተኛ መጠን ሲበሉ ፕሮቲን ፕሮቲንን ለመከፋፈል እናም የአንጀት እጽዋትን ሚዛንን ለማሻሻልም ይረዳሉ። ጥሩ ምሳሌ ደግሞ እንደ ሶርክራውትስ፣ ኪሚቺ፣ የተቀቀሉ አትክልቶችን እንደ ሚሶ፣ እናም እርጎን በመጠነኛ እናም ኪፈርን መጠቀም ትችላላችሁ። ስድስተኛ ስጋ እናም ጥራጥሬዎችን ነው በሚዛን ወይም ደግሞ በመጠኑ ማለት ነው። ለምን ምርጥ ሆነ? አነስተኛ መጠን ያለው ቦለቄ ከስጋ ጋር ማጣመር የፋይበር አወሳሰድን እናም የአሚኖ አሲድ ልዩነትን ያሻሽላል። ከመጠን በላይ ከሆነ የምግብ መፈጨትን ሊያጨናንቅ ይችላል። ስለዚህ ሚዛኑን ጠብቁ። ጥሩ ምሳሌዎች እንደ ምስር፣ ሽምብራ እናም ጥቁርና ነጭ ቦለቄን አካቱ። ሰባተኛ ስጋ እናም አሲዳማ ምግቦች ነው። እንደ ሲትረስ ፍራፍሬዎች እናም እንደ ቆምጣጤ እናም ቲማቲምን ማለት ነው። ለምን ምርጥ ሆነ? አሲዳማ ምግቦች ስጋ ፋይበርን ለመከፋፈል ይረዳሉ፣ ይህም ለመፈጨት ቀላል ያደርጋቸዋል። በተጨማሪም ከስጋ ውስጥ የብረት መውሰድን ያሳድጋሉ፣ በተለይም ሄሜ ብረትን የምንላቸው በተለይ በተለይ ሲትረስ ፍራፍሬዎች ወይም ደግሞ አሲዳማ ምግቦች በቫይታሚን ሲ የበለጸጉ ስለሆኑ ማለት ነው። እንደ የሎሚ ጭማቂን አፕል ሳይደር ቪኒጋርናም ቲማቲምን አንድ ላይ ከስጋ ጋር መጠቀም በጣም ጥሩ ጥምረት ነው ማለት ነው። ማስወገድ ያለባችሁ ስጋ ስትመገቡ ደግሞ የተለመዱ ስህተቶች፣ ጤናማ ጥምረቶች የምንላቸውን እንኳን ሊያበላሹ የሚችሉት ከመጠን በላይ ስጋን የምትመገቡ ከሆነ ነው። ምንም ያክል ጤናማ ጥምረቶችን ብትጠቀሙ እንኳን ከመጠን በላይ የምትመገቡ ከሆነ ስጋን፣ ይህ በጣም ጎጂ ነው፣ ጉዳቱን ነው የሚያስከትልባችሁ። እንዲሁም ደግሞ ከመጠን በላይ ስጋን ማብሰል ጎጂ ውጤቶችን ይፈጥራል ማለት ነው። ስጋ በከፍተኛ ሙቀት መጠበስ የለበትም ጎጂ ያደርገዋል ከፍተኛ ሙቀት ብቻ ሳይሆን የምትጠቀሙት ዘይትም በጣም ወሳኝነት አለው ማለት ነው። ብዙዎቻችን የምንጠቀመው ዘይት በጣም ጤናማ ያልሆነ ነው። ኤክስትራ ቨርጂን ኦሊቭ ኦይል እና የአቮካዶ ዘይት የሚጠቀሙ ሰው በጣም በቁጥር ወይም ደግሞ በጥቂት የሚጠቀስ ሰው ነው ማለት ነው። እነዛን ዘይቶች የሚጠቀሙ አብዛኞቻችሁ ወይም ደግሞ አብዛኞቻችን የምንጠቀመው ብዙ ጊዜ በኢትዮጵያ ውስጥ በተለይ በተለይ ሰንፍላወር ኦይል የምንለውን ዘይት ስለሆነ እነዚህ ዘይቶች ደግሞ በጣም ከፍተኛ የሆነ ጉዳትን ነው የሚያስከትሉት ማለት ነው። በጊዜ ሂደት ለካንሰርም ተጋላጭ እያደርጉናል። ስለዚህ በተቻላችሁ መጠን የምትጠቀሙት ዘይትንም መምረጥ ያስፈልጋል። እንዲሁም ደግሞ ምንም ጤናማ ዘይትን ብትመርጡ እንኳን ማለትም የወይራ ዘይት ወይም ደግሞ የአቮካዶ ዘይትን መርጣችሁም እንኳን ስጋን በከፍተኛ ሙቀት የምትጠብሱ ወይም ደግሞ የምታበስሉ ከሆነ ጎጂ የሆኑ ውጤቶችን ሊያስከትል ይችላል ማለት ነው። ፍሪ ራዲካል የምንላቸው ነገሮች ሊከሰቱ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። በተቻለ መጠን ወይ በእንፋሎት ማብሰል ወይም ደግሞ ለማብሰል ዝቅተኛ የሆነ ሙቀትን መምረጥ ወይም ደግሞ መከተል ያስፈልጋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለኝ እላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ ላይክ እና ሼር ሳታደርጉ እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።